አሰላሙ አሌይኩም ወረህምቱላይ በረካቱ ውድና የተከበራችሁ የስልጤ ዞን የመንግስት ኮሚኒኬሽን የፔጃችን ተከታታዮች በዛሬው ቀን የቅበት ከተማ አስተዳደር ተገኝተናል። እዚህ የተገኘንበት ዋና አላማ በዛሬው ቀን ልዩ ልዩ የመሰረተ ልማት ፕሮጀክቶች ይመረቃሉ። ከነዚህም መካከል የቅበት ከተማ የመጀመሪያ ደረጃ ሆስፒታል፣ የማህበረሰብ ፋርማሲ እንዲሁም የውስጥ ለውስጥ የመንገድ ዳር ማብራት እንዲሁም ሌሎች ልዩ ልዩ ፕሮጀክቶች ይመረቃሉ። በዚህ የምረቃ ፕሮግራም የተለያዩ ተጋባዥ እንግዶች ይገኛሉ። በዚህም የስልጤ ዞን ዋና አስተዳደሪ አቶ ዘይኔ ብልካ፣ የስልጤ ዞን ዋና አፈ ጉባኤ ክብርት ወይዘሮ ማሂድያ ሁሴር፣ እንዲሁም የስልጤ ዞን ዋና የመንግስት ተጠሪ ክብርት ወይዘሮ ናኢማ ሙኒር እንዲሁም የቅበት ከተማ አስተዳደር ከንቲባ አቶ መለስ ዘይኔ ሌሎች የፌዴራል የክልል፣ እንዲሁም የወረዳና ከተማ አስተዳደር ጥሪ የተደረገላቸው ተጋባዥ እንግዶች እዚህ መርሃ ግብር ላይ ይታደማሉ ማለት ነው። ከደቂቃዎች በኋላ አብረን እንከታተላለን። ከኛ ጋር ስለሆናችሁ ከልብ እናመሰግናለን።